እኔ ማለት በእርሜ በልጠዋለሁ። አብረን አድርገን አለ። እንደዚህ የሚጠጣም እንደዚህ የሚሰቅርም እንደዚህ የሚቅምም ልጅ አይደለም። ሀቂ የአገር ሰው የቂጥከክ ነው። ምቀኛና መጋኛ ከበራፍ አይጠፋም የሚባለው ነገር ትክክለኛ ነገር ነው። ይህ በምስሉ ላይ የምትመለከቱት ወንድማችን ያው ታውቁታላችሁ፣ አካል ጉዳተኛ ነው። እግሩን ታሞ ለብዙ አመታት በስ እየተሰቃየ ያለ ወንድማችን ነው። እናሱ ትላንትና በሚኪ ፊት አውራሪ ቤት እንዲታከም የገቢ ማሰባሰቢያ እየተደረገለት ባለ ሰዓት አንድ ልጅ መቶን ያውቀዋል ግን ወዲያው አጥብቸዋለሁ ይላል። ምክንያቱም አንዲት እህት በውስጥ ገብታ ብዙ ጊዜ ልታከም ነው እያለ ብር እንዳስላካትና ከዛም ሳይታከም እንደቀረ ከብዙ መጥፋት በኋላ እዛ አክስቴ አለች አይደለም አክስቴ አለች አንተ እንትን አክስቴ አለች አለቻት እና አሁን አብረን አላደግንም አሁን አብረን አላደግንም ነው فمن شرح الله صدره للإسلام فهو على نور من ربه ያገር ሰው የቂጥ ከክ ነው። ምቀኛና መጋኛ ከበራፍ አይጠፋም የሚባለው ነገር ትክክለኛ ነገር ነው። ይህ በምስሉ ላይ የምትመለከቱት ወንድማችን ያው ታቆታላችሁ፣ አካል ጉዳተኛ ነው። እግሩን ታሞ ለብዙ ዓመታት በስ እየተሰቃየ ያለው ወንድማችን ነው። እናሱ ትላንትና በሚኪ ፊታውራሪ ቤት እንዲታከም የገቢ ማሰባሰቢያ እየተደረገለት ባለ ሰዓት አንድ ልጅ መጥቶን ያውቀዋል ውሸቱን ነው ብሎ ብዙ ነገር ዘበራረቅ። አንድ አንድ ጊዜ ማለት ነው ሰዎች አንተ እንዲትነሳ አንተ እንዲህ የሆነ የተሻለ ቦታ ላይ ጤነኛ ሆኖ ወይም ገንዘብ ኑሮ እንዴ አይፈልጉም። ተረግጠህ፣ እዛው እየተፉበት፣ ከሰው በታች ሆነህ፣ ኮሰህ በቃ ለማኝ ሆነህ እንዲቀርም ይፈልጉ ብዙ ሰዎች አሉ። እና ይሄ ወንድማችን ትላንትና የተለመነ የተሰባሰበለት ባለ ሰዓት ያን ልጅ መጥቶ ውሸቱን ነው እናቱ የሞተች ባዴጋዴ የለም። ሁለተኛ ደግሞ እግሩን ከጊዜ በኋላ አይመጣ አይደለም የቆየ በሽታ ነዋል አለ። ይሄ ልጅየ የቆየ የሚሆን አሁን የሚሆን ቸግሮት እግሩን በሽተኛ ሆኖ ሽንት ቤት እንኳን የሚያስገባው የሚያስወጣው አቶ በዛን ሰዓት የት ወርቀሃል ያላለው ሰው ገና ለገና ሰው ሊረዳው ሲገኝ ውሸቱን ነው ማለት ምን አመጣው? በዚህ ደረጃ ግን ምቀኛ ባንሆን ምን ችግር አለ ቢረዳ? ይሄ ልጅ ምን ስንት ሰው ገና ሳይታመም ታሚያለሁ እያለ አይተረዳ አይደል? እንኳን ይሄ ልጅ እግሩ መንሙኖ ምኑ ሽንት ቤት መግባት አቅቶት መውጣት አቅቶት አንድ ቤት ተዘግቶበት እየኖረ ያለ ልጅ ቢረዳ ምንድነው ነው ነውሩ? እና በሽታው የበፊትም ይሁን የምንም አሁን የሐኪም መረጃ አለ። ውጭ ሄዶ መታከም እንዳለበት እግሩ በጣም አደጋ ላይ እንደሆነ ሁሉን ነገር የሚያሳይ የሐኪም መረጃ አለ። ከዛ በላይ ምን ያስፈልጋል? የዱሩ ሆነ ያሁን ሆነ ዋናው ልጁ መድን የሚችል ከሆነ ተረባርቦ ማሳከም ነው። ከዛ ውጭ ምቀኛ በሆነ በዚህ ደረጃ ምን ያደርጋል? አንድ ቀን ሽንት ቤት በዚህ ግባ በዚህ ውጣ ብለህ የማታቅ ሰው ጨለማ ተዘግቶበት ሲኖር አንድ ቀን ያልጠየቃችሁ ሰዎች ሰው ሊረዲው ሲል የሰውን ለማከላከል ምትሞክሩ ግን አላህን ፍሩ። እና የተቻላችሁ ልጅ እርዱት፣ እገዙት ለማለት ነው።

ይሄ ልጅ አልተጎዳም እያልክ ከሆነ እስኪ ቆይ፣ አንተ አኗር ቆይ፣ ይሄ ልጅ አልተጎዳም የምትል ከሆነ እኔ ቦታ ላይ የቆምኩ ሰውዬ ጥቁር አንበሳ ይዤ ሄድኩኝ የራጅ አልተራ ሰው እንዲያስነሳው የኢትዮጵያ የአጥንት ስፔሻሊስት ከአራትም አምስት ስድስት ዶክተር የፈረመበት ወረቀቱን አምጣልኝ፣ አኗር ወረቀቱን ኦኬ በቃ ይህ ማየት የሚፈልግ ሰው ይሄ ወረቀት በፈለገው ማስረጃ ላቀርብ እችላለሁ። ይሄ ልጅ በምንም ይሁን ያለፈው ታሪክን አይመለከተኝም። እኔ ካገኘው ሶስት ወሬ ነው። በሶስት ወር ውስጥ ግን እንደ አንድ ኢትዮጵያዊ ቤት ውጅ ያውትቼ ስለ እውነት ይሄ ልጅ መቆም ያሳሰባቸው አካሎች እንዳሉ አሁን ነው እየተሰማኝ ያለው። የዚህ ልጅ ምናልባት በእግሩ ቆሞ ከሄደ እሱ ላይ ካለፈ የእናቱ ታሪክ ካወራው ቤቴን ወረሱኝ ካለው ከጀርባ የሚያያዙ ወንጀሎች እንዳሉ አሁን እየተሰማኝ ነው። ለምን አሳስቧቸዋል? የዚህ ልጅ መዳን እጅግ በጣም አሳስቧቸው ነው የወጡት። መታመሙ አላሳሰባቸው፣ ግን መዳኑ አሳስቧቸዋል። ኢትዮጵያ ሕዝብ እንድታቁ ምፈልገው ማስረጃ የፈለገ ማንም አዲስ አበባ አምጣ በሉኝ አመጣላቸዋለሁ ልጁን እራሱ ባቃ። ግን እኔ የምለምነው ኢትዮጵያን ሕዝብ በቅንነት እርዱት በቅንነት ይታከም። እኔ ኃላፊነት ወስጄ ለማሳከም እስከ መጨረሻው መረጃ ላቀርብላችሁ ቃል ነው የምገባው። እኔ በዘርም አንገናኝም፣ በመልክም አንገናኝም። እኔ ምናልባት ዛሬ ኦሮሞ ነኝ፣ እሱ አማራ ነው። ግን እንደ ኢትዮጵያዊ ግን አንድ ነ ዘር ብሄር አይደለም። ኢትዮጵያዊ በመሆናችን አንድ ነ ይሄ ልጅ ተጎርቶ ነው ከቤቱ ያወጣው ሰዎች። እኔ የራሴ እንጀራ ያለኝ የራሴ ሀብት ንብረት ያለኝ በራሴ ስራ የምተዳደር ልጅ ነኝ እኔ ማንንም ዋሽቻ ያለ የመጣ ምን ለማግኘት ሚኪ፣ ምን እንደዚያ ከሆነ ማድረግ የምትችለው ነገር ካለ በቃአሚባል እዛ ሄደ ስለ ልጁ መረጃ ማወቅ እዛ ስለሱ እናቃለን። በልጅነት የሚጎዳ ማለት ነው። ይሄ በጦርነት የሚጎዳ በልጅነት የሚጎዳ በመኪና ነገር የሚጎዳ ሲወለድ የሚጎዳ ይሄ ልጅ ግን የመዳን ተስፋ ካለው አሁን እናሳክምበት። ገባህ አይደለ? ይሄ ታሪክ አለ የምትል ከሆነ ደግሞ አንተ ጽፋ አሳትመው ከፈለግህ ማለት ነው። ሆነ የኢትዮጵያ ሕዝብ አዛኝ ሕዝብ ነው። ይሄ ልጅ እየረዳው ነው። አንድ ሚሊዮን አልፏል። ይዳን እና ነገ

እመነኝ አሚናት አህመድን ነገርኩህ። የናት ማስረዳት እኮ አይጠበቅብህም። ስለ እሱም እንቅልፍ ይነሳችኋል አውቃለሁ፣ በጣም እንደሚነሳችኋል አውቃለሁ። አትጨነቁ፣ ታረጋጉ እናንተ። እኔ አሚናት አህመድን ሀቅ አልጠይቃችሁም፣ እንዳታስቡ ማለት ነው ሁሴን እኔ የማውቀው አንድ ሰፈር ላይ ነው። ጫት ከቤቱ ይዞ ሲመጣ አሞ የሚባለው አካባቢ የሚቅብልሽ ነው ሄድ ማለት ነው። የውሸት ታሪክ አታውራን የተባለው። ሁለተኛ ነገር ወንድሜ እዛ አክስቴ አለች

አብረን ያደግነው እና እኔ ብሩ ምናምን አለ። አሁን አሁን ወንደም እዛ ሰፈራችን ነው ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተር አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከሕፃነቱ ጀምሮ አካለ ጎደሎ ነው። አሁሞ ትምህርት ቤት አብረን ተምረናል። አክስት አለችው አክሷ ሲያሳደገችው እናቱ በልጅነቱ ነው የሞተችበት። ይሄ ልጁ ያለው እግር ኳስ እጫወታለሁኝ ከዛ እግር ኳስ እጫወት እናቴ በመኪና አደጋ ሞተችብኝ። እኔ ታሪኩን ሁሉ ሰምቼዋለሁኝ። እኔ ሁሴና ሁሴናሊቀኛለ አብረና ያደግ ነው። እኔ አወቅኩ እኮ የጀርማ ልጅ ነ እንደዛ ነው አወቅኩ። ደግሞ እኔ እናንተም አንግባባ ምናምን ነበርም አባትህን አንተ ላክና እኔ እኔ እኔ ከእናት ወርሱ ወጣ ነው አደላ ካለ ጉዴታ መግባባት አይጠበቅብንም። የሰው ልጅ ስንት ሚስኪኖች አሉ። አንተ ሚስኪን፣ እኔ ሚስኪን አይደለም። ይኸውልህ ግን እውነታውን ተናግረህ እናትህን ባልሆነ ምክንያት ሙታለኝ ከምትል እውነታውን ተናግረህ አዎ፣ መምተኛን አካለ ጎደ ብር ያስፈልግሃል። ሚስኪን ነህ፣ መታከም ካለ ትታከማለህ። ግን ያልሆነ ታሪክ ከምታወራ እውነተኛ ታሪክን ብታወራ በጣም ብሶ ይረዳሃል። በጣም የሚያሳዝን ታሪክ አለህ እውነታውን ብትናገር ማለት ግን የረት ታሪክ ከምታወራ፣ እንደዛ አንድ ቀን ማለምረን ያስታውሳሉ። የሆነ ቆይ አንዋር ቆይ ታገስ ወንድም፣ አንድ ጊዜ ወንድማችን ወንድማችን እኔ አሁን መጠይቅህ ምናልባት ከአጠገሙ ጉዳዩ ላውራ ይሄ ሰው ታውቀዋለህ? ምን ልትረዳው አስበህ ነበር? ምን ረድተኸዋል? እንደ ሰው ምን ኃላፊነት ትወጥታለህ? አሁን መጥተህ ለመክሰሱ ችግር የለውም። በየትኛው መንገድ ይህ ልጅ አካል ጉዳተኛ ነው በቃ፣ ዋናው ነገር አካል ጉዳተኛ ነው በቃ። ቆይ አሁን አስጨርሰኝ። አካል ጉዳተኛ ነው ግን አንተ እስኪ ለራስ ልትረዳው ምን ረድተኸዋል? ምን አግዘዋል? ከተዘጋበት ቤት አውጥተኸዋል ወይ ወይስ ይሄ ሰው አልተጎዳም እያልክ ነው ወይ? ምንድን ነው እስኪ፣ ዋናው ጨብጥ አላማ ምንድን ነው? አላማ እስኪ አላማ አልጠይቅ። ወንድ ለመመለስ ከፈለግህ እኔ በዛን ሰዓት ላይ እኔም እንደሱ ማለት እንደሱ አካል ጓደሎ ባልሆንም ያን ያክል የገንዘቡም ወይ ምንም ማድረግ የምችልበት አቅም ላይ አልነበርኩም። እኔ ደግሞ ሲጀመር አሁን ይረዳ ወይ አይረዳ ሳይሆን አካል ጉዳተኛ ጉዳት በላከሽ አንሳ ዝም በል። እኔ እያልኩ ያለሁት ልጁ አያሳዝንም ምናምን መርዳት የለበትም አላልኩም። እኔ ግን ታሪክን፣ እውነተኛ ታሪክን ተናግረህ ካለብህ ለእውነተኛ ታሪክ ተናግረህ ትረዳለህ ነው እንጂ ለምሳሌ ስለታሪኩ ስለታሪኩ ነው ወይ ስለታሪኩ ነውና፣ እንደ ሰው ልጅ ይሄ ሰው ጉዳተኛ ከነበረ ልትረዳው ያደረገው ነገር ምንድን ነው? አሊያ ደግሞ የኢትዮጵያ ሕዝብ ሊረዳው ሲጋቢ ምንም ማረጋቀም የለው አሁን አዱ በጠኛ አንድ

ወንድሜ ማለት ነው ቲ ከሳት ይጠቁር ነው። በነገራችን ላይ መሙን በውስጡ ይዞታይ ከሳማ አይጠቁርም። ይሄ ተፈጥሮ ነው። እኔ ማለት በርሜ በልጠዋለሁ አብረን አድርገን አለ እንደዚህ የሚጠጣም እንደዚህ የሚሰክርም እንደዚህ የሚቅምም ልጅ አይደለም። ሀቂቃ ማለት ነው የምር ግን አሁን እዚህ ላይ ሰው ማለት ወይንም አልከሳምና ወይንም እንደዛ አልጥቁርቁር አላለምና በቃ አልቸገረውም ነው የሚሉት እሺ ተፈጥሮ ነው። እሺ ልጅ ምን ያደርገው ጥቁረቱን እና ክሳቱን፣ አይከሳም። የምር ብዙ ማለት ነው ሶስት ቀን ምግብ የሚያመጣልኝ ለምን እንደሌሎች ቤት ውስጥ ያለኝን ነገር ፊትን ገጽታ ሚኪ ከአንተ ጋር የሚሰራው የጋራ የሼር ነው ያለኝ ወላሂ ነው የምላችሁ ይሄው አካውንቲ ውስጥ ይሄው አካውንቲ ውስጥ አንድ የሚኪ አካውንቲ የለም ማለት ነው። አንድ ሚኪ እኔ ካርድ አልሞላወለትም ቡና እንኳን አልጠጣም። ቀርጾ ፈጣሪ እርዳ ብሎ ነው ሄደው ቡና እንኳን አልጠጣም። አረ እንጠጣን በለው ብሎ እንኳን ከደርብ ያናገረኝ የለም ትቶን ሄደ። እሱ ነዳ፣ በጣም ብዙ ሰዎች ናቸው። እኔ ራሱ በውስጥ የሆነ ኮሚሽን ተቀብለ ነው እንጂ ብለው እንትን ያሉት። እኔ ሲጀመር ይሄ የመጀመሪያ ስላልሆነ አኑሻይ ምንም ችግር የለውም። በእኔ ጉዳይ ችግር የለውም። አንተ ራሱ ለመደ ጉዳይ ነው። እኔ እንደዚህ አድርጉልኝ አይደለም ምንም አርጉልኝ አይደለም። እኔ ተኮላታ ትፌን የተቀመጥኩት ይኸው ስድስተኛ ዓመት ሰባተኛ ዓመት የሚያስቆጠርኩ እየመጣ ሆይ ነው ለምንን ያለም እንዴ፣ ለእኔ ሰላም ነው ግን ወዲያው አጥብቸዋለሁ ይላል። ምክንያቱም አንዲት እህት በውስጥ ገብታ ብዙ ጊዜ ልታከም ነው እያለ ብር እንዳስላካትና ከዛም ሳይታከም እንደቀረ ከብዙ መጥፋት በኋላ ቅርብ ጊዜ መጥቶ ከ15 ቀን በኋላ እግሬ ሊቆረጥ ነው እና 17 ሺህ ብር ካልሆነ ኩላሊቴ ልሸጥ ነው ብሎ መቶ ሺህ ሊያስልካት እንደነበርና በራሱ ሚስቴክ ሸዋሸዋ መሆኑ ስለተነቃበት ሳትልክለት ቀርታለች። እኔም ይህንን ስሰማ ሚዲያ ላይ ከማውራቴ በፊት እርሱን ስጠይቀው በእሙሙ ተታለክ ነው የመጣከው። ስለ ቃሉ ይቅርታ ይላል እና የመሰል ነገሮች ብሎ በአፉ ከተጻዳዳ በኋላ በአካውንቴ ከሚሊዮን በላይ ገብቶልኛል፣ አሁን በኋላ ምንም አታመጣም መሰል ነገሮችን ብሎ ቴሌግራም ላይ ተሳለቀብኝ። ሙሉን ቪዲዮ ማስረጃ ነው እንደዚህ የሚለው እዚህ የተረዳሁት ነገር ቢኖር እንደሚታየው ሳይሆን ልጅየው በጣም ጋጠወጥና በማስመሰል የተነካ በራሱ ህመም የነገደ ያለ ልጅ ነው እንደሆነ ልታውቁ ይገባል፣ ብሎናል አንድ ወንድም ብሎ ፖስት አርጎት 39 ሰው ሼር አርጎታል፣ 18 ሺ ሰው አይቶታል ይ ቪዲዮ፣ ይህንን ቴሌግራም ማለት ነው። ስለዚህ በዚህ ጉዳይ አንተም ክሊር አድርግ፣ የቀረህን ብር እንዳትሞላ ሰው እንትን እያለህ ነው። በሱ ጉዳይ እንግዲህ ጥያቄና እንደዚህ አይነት መሰል ጉዳዮች ያላችሁ ሰዎች ካላችሁ ገስት ላይ ግቡና መጠየቅም ትችላላችሁ። እሱም በአካል መጥቶ ክሊር ያደርጋል። አንድ ቁጥር ጻፉልኝ። እንደዚህ አይነት እኔም እንደዚህ ማቀው ነገር አለ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ እንጂ ሰው በሌለበት ነገር ሆናችሁ እንደዚህ የሰውን ሰውን እንደዚህ ከዚህ ከዚህ ከዚህ በሽታ እንኳን የምትመቀኙ ሰዎች ካላችሁ ነውር ነው። ከአንተ በታች እዚህ ያለው ደወለልኝ እና የሆነች ልጅ እንደዚህ እንደዚህ ብላለች አለችኝ ማለት ነው። ቆይ አንድ ቁጥር ጽፈው እየመጡ ያሉ ሰዎች አሉ።